ሰላም ጠና ያስጠልኝ እየተወደዳችሁ የቃሉ ቤተሰቦች። አዲስቱ ትእዛዝ በሚል ርዕስ ከዮሐንስ ወንጌል ምዕራፍ 13 ላይ የአዲስ ኪዳን ቤተ ክርስቲያን የቆመችበትን ዋነኛ መሰረቱን እንመለከታለን። ይህ መሰረት በዚህ ዘመን የተናጋ ይመስላል። ይህ መሰረት የተረሳ ይመስላል። ይህ መሰረት ጠፍቶ ሌላ አዲስ መሰረት የተመሰረተ እስኪመስል ድረስ በጣም የሚያጋባ ቤተ ክርስቲያንን ግራ የሚያጋባ ሁኔታ ላይ እንዳለን እንረዳለን። ምንድን ነው ይሄ አዲሱ ትእዛዝ? እሱን ነው አጠር አድርገን የምንመለከት አመልክተው አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። ዮሐንስ ወንጌል ምዕራፍ 13 የፋሲካ በዓል ደርሷል። ኢየሱስ ክርስቶስ አሁን ወደ አብ ሊሄድ ነው። ይመስለኛል ብዙ ኮመንተሪዎችን ስታገላብጡ፣ የማርቆስ እነ ማርቆስ ቤት ይመስላል። ዲ አፕ ሩም አንደኛው አፕስቴርስ ያለው ሩም ውስጥ እራት ተዘጋጅቶ ከደቀ መዛሙርት ጋር በጣም ልብ ለልብ የሆነን ከፍተኛ ሚስጢር ያለውን ነገር ኢየሱስ ክርስቶስ ሲነጋገር ትመለከታላችሁ። የመታጠብ ስርዓት እየተካሄደ ነው። ሰዎች ለፋሲካ በዓል እየተዘጋጁ ነው። ኢየሱስ ክርስቶስም ለኃጢአት መስዋዕት የሚሆንበት ቀን እየደረሰ ነው። ደግሞም ከዚያም በኋላ ወደ አብ የሚሄድበት ቀን እንደደረሰ ጌታ ያመለክታቸዋል። በእንደዚህ አይነት የከበረ ሰዓት ደግሞ አንድ የታሪክን ሂደት የሚያፋጥን ነገር እየ አብሮ ደግሞ ጎን ለጎን ሲሄድ ትመለከታላችሁ። ሰይጣንም ውድቀቱን ሲያፋጥን ትመለከታላችሁ። ሰይጣንም ኢንቮልቭ ሲያደርግ በዚህ ሰዓት ውስጥ ትመለከታላችሁ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይላል። እስከ መጨረሻው ወደዳቸው የሚለው ቃል ታይምን ለመናገር አይደለም፣ እስከ መጨረሻው ጊዜ ወደዳቸው ለማለት አይደለም። በሙሉ ኃይሉ ባለ በሌለ ኃይሉ ወደዳቸው ለማለት ነው። በእንደዚህ አይነት የፍቅር አገላለጽ ከተናገረ በኋላ ዮሐንስ ዞር ብሎ ደግሞ አንደኛውን የታሪክ ሂደት ጎን ለጎን ሲያስኬደው ትመለከታላችሁ። ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ ሀሳብን አሳልፎ እንዲሰጠው ካገባ በኋላ የሚል ቃል። አሁን ይሁዳ ደግሞ አት ዘ ሴም ታይም የሱስ ክርስቶስ ፍቅርን ማኒፌስት በሚያደርግበት በሚገልጥበት ሰዓት፣ በዚህ ልብ ለልብ ተሳስረው ከደቀ መዛሙርቱ ጋር አፍ ለአፍ ገጥሞ በሚያወራበት ሰዓት ሰይጣንም ደግሞ ጎን ለጎን አብሮ የሚሰራው ስራ አለው። በአስቆሮቱ ልጅ በስምዖን ልጅ በአስቆሮቱ በይሁዳ ልብ ውስጥ ሀሳብን አሳልፎ እንዲሰጠው ሲያስገባ ትመለከታላችሁ የታሪክ ሂደት አሁን እኩል አንድ አይነት መስመር ላይ ሆኖ እየሄደ እንደሆነ ታያላችሁ የሚገርመው ነገር ያልጠበቁትን ነገር ነው ኢየሱስ እያደረገ ያለው አሁን ከራት ተነሳ ይላል ጨርቅ ታጠቀና የሰሃን ውስጥ ውሃ ሞልቶ የደቀ መዛሙርቱን እግር ሊያጥብ እንደተነሳ ታስተውላላችሁ። ዲቴሉን ስለምናቀው እዛ ውስጥ አንግባ። የጴጥሮስን ክርክር እናስተውላለን። አንተ የኔ ነገር አታጥበም፣ እኔም ፈጽሞ በአንተ እግሬ አይታጠብም ሲል ከኔ ጋራ ይህንን ካላርኩል ከኔ ጋር ህብረት አይኖርህም ብሎ ሲናገረው ትመለከታላችሁ። እዛ ጋር ሲናገር ኢየሱስ ክርስቶስ የፋሲካ በዓል ስለሆነ በጣም የማንጻትን ስራ ስለሚከተሉ ስለሚታጠቡ ሰውነቱን እየታጠበ እግሩን ከመታጠብ በቀር ሌላ አካሉ መታጠብ አያስፈልገውም የሚል ቃል ሲናገር ታያላችሁ። እግር በጣም የሚገርም የሰውነት ክፍል ነው። ቢዚ ነው። በጣም ብዙ ስራ ይሰራል፣ ብዙ ቦታ ይሄዳል፣ ብዙ ቆሻሻ ይረግጣል። የማይገባበት የማይወጣበት ነገር የለም። ኢቭን ጫማ አድርገን እንኳን በዚህ ዘመን የምንመላለስ ሰዎች በጣም ሴንስቲቭ የሆነ በጣም ፕራይቬት የሆነ ከሰውነት ክፍሎቻችን መካከል አንዱ እግር ነው። ለሰው ማስነካት ይከብደናል እግራችንን። አይመችም፣ ደስ አይልም፣ ቆሻሻ አለ፣ ሊሸት ሁሉ ይችላል ብለን ስለምናምን አንደፍርም በነፃነት እግራችንን ለሰዎች ለማስነካት ኢየሱስ ደግሞ ያንን ነው ምነካው ብሎ ብድግ ሲል ትመለከታላችሁ። እግር የሚያጥቡ ሰዎች በሶሳይቲ ወይም በማህበረሰብ ውስጥ በጣም ዝቅተኛ ስፍራ ያላቸው ወይም ባሮች ናቸው። ዝቅ ያለ ስፍራ ያላቸው ሰዎች ወይም ባሮች ናቸው። ደቀ መዛሙርቱ ያንን ስለሚያውቁ ኢየሱስ እግር ሊያጥብ ሲነሳ ከበዳቸው፣ ጨነቃቸው። የሚገርም ነው። በጣም የሚገርም ነው። በዘመኑ የነበረውን የባህል እና የሶሳይቲ አሰላለፍ ስትመለከቱ ኢየሱስ የሰራው ስራ በጣም ካይምሮ በላይ ነው። እግር ለማጠብ መነሳቱ። ለዚህ ነው ሲነግራቸው፣ አዎ እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ አለ። መምህር ነው ጌታም ነው። ጌታ የሚለው ቃል ሂዝ ደ ሎርድ ኪንግ ኦፍ ኪንግስ የነገስታት ንጉስ የጌቶች ጌታ የሰማይ የምድር ዳርቻ ፈጣሪ መሲሁ ሆኖ የተገለጠው ክርስቶስ እንደሆነ ደቀ መዛሙርቱ በጣም ሰፊ ሀሳብ አላቸው። መሲሁ እንደሆነ ያውቃሉ፣ ያምናሉ። አምላክም ጌታም እንደሆነ ያውቃሉ። አሁን ይሄ የከበረው መምህር፣ ጌታ የእነሱን እግር ለማጠብ ሲነሳ ከብዷቸዋል፣ ጨንቋቸዋል። በእነሱ ማህበረሰብ ውስጥ ቅድም እንዳልኳችሁ እግር የሚያጥበው ባሪያ ነው። እግር የሚያጥበው የቤት አገልጋይ ነው። ወይም በማህበረሰብ ውስጥ ዝቅተኛ ያለው ሰው ነው እንጂ ጌታ ወይም መምህር ተብሎ የሚጠራ ሰው አይነካም። እነሱ የሚያውቋቸው መምህሮች እንኳን እግር የሰው እግር የራሳቸውን እግር አያጥቡም። እንኳን የሰው እግር ሊያጥቡ ሰው ሲነካቸው ሄደው ሰባት ጊዜ ገላቸውን የሚታጠቡ ጀግኖች ናቸው። ሰው የሚጠየፉ ናቸው። ከነሱ በቀር ሌላ ሰው ምድር ላይ ያለ አይመስልም። ሌላው ዝቅተኛ ነው። ሌላው በእግዚአብሔር የተናቀና የተገፋ ነው። ለእነሱ ይከብዳል። እግር ማጠብ የማይሆን ነገር ነው። ነገር ግን ይኸው መምህር ጌታ የተባለው ኢየሱስ ግን እግር ሊያጠብ ብድግ አለ። በጣም ከብዷቸዋል። ነገር ግን እግራቸውን አጥቧል። ይሄ ደቀ መዛሙርቱን ልባቸውን ሳያወርደው ወደ ትሕትና ሳያወርደው ወደ ትሕትና ሳይሰብረው አይቀርም ዝቅ ሳያረገው እብጥ ብሎ ንፍጥ ብሎ ትዕቢት እንኳን ቋጥሮ ይመላለስ እየነበረ ልብ ካለ እዛ ቦታ ላይ ሲደርስ ሙሽሽ ሳይል አይቀርም፣ ውርድ ሳይል አይቀርም። እኔ ማን ነኝ ሳያስ ብላችሁ አልቀርም። ጌታ የሚናገራቸው ነገር አለ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በእርሳችሁ እግራችሁን ተጣጠቡ ዘንድ ይገባችኋል አለ። እኔ የሰማይ የምድር ዳርቻ ፈጣሪ የሆንኩት እኔ ጌታ የሆንኩት ከሁሉ በላይ የሆንኩት ዝቅ ብዬ የናንተን የእናንተ እግር ካጠብ እናንተማ ምንኛ ልታረጉ ይገባችኋል። እርስ በርሳችሁ ልትተጣጠቡ ይገባችኋል በአንድ ቦክስ ውስጥ የትህትና ቦክስ ውስጥ የመቀባበል ቦክስ ውስጥ የፍቅር ቦክስ ውስጥ ኢየሱስ ማንም ከማንም ሳይበልጥ በፍቅርና በትህትና እኩል እርስ በርስ እንዲተያዩ በትህትና በፍቅር እኩል እንዲቀባበሉ የሚያደርግ ቦክስ ውስጥ ነው የጨመራቸው። የበላይ የለም፣ ሁሉም አንዱ ለሌላው እኩል ነው፣ ትሁት ነው፣ ተቀባይ ነው፣ ወንድም ነው፣ ወዳጅ ነው፣ በፍቅር ነው የሚያየው። ያንን የሚያደርጉበት ቦክስ ውስጥ ነው የጨመራቸው። ሁሉንም አጥቧል። ኢየሱስ የይሁዳን ጭምር። ግን የሚላቸው ነገር አለ። ሁላችሁም ንጹዎች አደላችሁም። እንጀራዬን የበላ ተረከዙን አነሳብኝ ተብሎ እንደተጻፈ ከእናንተ መካከል አንደኛው ግን የእኔ ወዳጅ አይደለም ምናምን ይላቸውና፣ ምዕራፍ 13 ቁጥር 21 ላይ የሚገርም ነገር ይናገራል። ኢየሱስም ይህን ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ታወከ የሚለው ቃል የሚገርም ነው። ወዳጁ ነው። ይሁዳን በጣም በንጹህ ፍቅር ወዶታል ኢየሱስ ይወደዋል ተቀብሎታል ችግሩ ያለው ይሁዳ ጋር ነው ስለዚህ ይሄ ወዳጁ ክብሩን ያየ ማንነቱን ያየ ፍቅሩን ያሳየው የተቀበለው ይህን ወዳጁ እንጀራውን የበላ ይሄ ወዳጁ አሳልፎ ሊሰጠው ነው እንዴት አያውቅም እንዴት አይረብሽም? ብዙዎቻችን እዛ ጋር ያለን ይመስለኛል። እውነቱን እንነጋገር፣ በወንድሞቻችን የተሸጥን። በጣም የሚገርመው ዛሬ ብንፈታተሽ፣ እውነቱ ቢወጣ ወንድሙን ለመበቀል ዕድልና አጋጣሚ እየጠበቀ ያለ ስንት ነው? በወንድሙ ላይ ስራ የሚሰራ ከጀርባው ሥራ የሚሰራ ስንት ነው? አሳልፎ ለመስጠት ቀን እየጠበቀ ያለ፣ ጥርስ ነክሶ እየዛተ ያለ፣ ባገኘው ባገኛት አለቃቸውም እያለ አንገት ደፍቶ ቢላዋውን ከኋላ ደብቆ ጊዜና አጋጣሚ እየጠበቀ ያለ ስንት ነው? ተበቃዩ ስንት ነው? አሳልፎ ለመስጠት ጊዜና ሰዓቱን እየጠበቀ ያለ ስንት ነው? እውነቱን ነው ማውራት ያለብን። ቻሌንጅ መደራረግ አለብን። ቤተ ክርስቲያን በደም በወንድሞች ደም ተነካክታለች። መተፋፈር የለብንም። አንዱ የሌላውን አገልግሎት ይጠላል። አንዱ የሌላውን ስራ ለማፍረስ ይሮጣል። እውነቱ ያ ነው። አንዱ ሌላውን ለመቀበል አይችልም። ልቡሻ አይለውም፣ ግን ወንድሜ ብሎ ያቅፈዋል። ስ ት ያለንበት ታይም ልክ ኢየሱስ ክርስቶስን ያወከው የሰዓት ሞመንት እዛ ጋና ያለ ነው። ተፈራርተናል። መተማመን የለም። በጎሪጥ ነው የምንተያየው። እንየት አብረን ቅዱስ ቁርባኑ እንወስዳለን? ስለ ፍቅር ደፍሮ የሚሰብክ ጠፍቷል። ስለ ይቅርታ ደፍሮ የሚያወራ ሰው ጠፍቷል። ምክንያቱም ሊያወራ አይችልም። ከጀርባው የደበቀው ነገር ስላለው ያደረገውን ነገር ዓለሙ ስለሚያውቅበት፣ ሰዎች ስለሚያውቁበት፣ የተናገረውን ነገር ሲያሴር የነበረውን ነገር ግልጽ ስለሆነ ደፍሮ የሚናገር የለም። እዚህ ጋና ያለ ነው። የአዲስ ኪዳን ቤተ ክርስቲያን መሠረቷ አንድ ቦክስ ውስጥ ኢየሱስ ክርስቶስ ጨምሮን እኔ እንዳደረግኩት አንዱ የሌላውን እግር ያጥብ የሚል የፍቅር የትሕትናና አንዱ በሌላው ፊት የመዋረድ መሰረት ነው የጣለው። ያ ነው። ዝቅ ይልና ኢየሱስ ስንድታወቅ አሳልፎ ይሰጠኛል ሲል ዮሐንስ ጠየቀው። ትዝ ይላችኋል። አጥቅሼ የማጎርሰው እሱ ነው ሲል ካለ በኋላ ቁራሹን ኢየሱስ አጥቁሶ ቁራሹን ከሰጠ በኋላ ቁራሹን ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ይላል። በቃ አሁን ሙሉ ማንነቱን ይሁዳ ለሰይጣን አስረከበ። የፉል ታይም የሰይጣን ሀሳብ አስፈጻሚ፣ የሰይጣን አገልጋይ ሆነ። ገባበት ይላል። ሂስ ቴክን ኦቨር ወጥቷል። ካምፕ ቀይሯል ይሁዳ ሂድ የምታደርገውን አርግ ሲለው፣ ደቀ መዛሙርቱ ደግሞ ለበዓል ስለሆነ ለበዓሉ የሚያስፈልገውን ነገር ግዛ፣ ያው እሱ ገንዘብ ያሸለ ነበረ፣ ያለመስሏቸው በዛ መልክ ነው የወሰዱት። ይሁዳ ይወጣል። ከወጣ በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ እግዚአብሔርም ስለ እርሱ ከበረ። እግዚአብሔርም ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱ ራሱን ያከብረዋል፣ ወዲያውም ያከብረዋል ብሎ ይናገራል። በቃ የመጨረሻው ፍጻሜ ላይ ደርሷል። ኢየሱስ ሞቶ ከተነሳ በኋላ የሚሆነውን ነገር ነው እዚህ ጋር ከበረ፣ እግዚአብሔርም ያከብረዋል እያለ የሚናገረው። ከዛ በኋላ 33 ላይ ልጆቼ ሆይ ይላል። ይሄ ቃል በግሪኩ አንድ ጊዜ ብቻ ነው ጌታ ያለው። በጣም ጥልቀት ያለው አባት ለሆነ አሳይመንት ከቤቱ ለረጅም ጊዜ ሥራ ተሰጥቶት ወደ አንድ ቦታ ሲሄድ ልጆቹን እንደማያይ ሲረዳ በፍቅር ሆኖ በናፍቆት ሆኖ ልጆቼ ብሎ እንደሚጠራ ማለት ነው። ያን ቃል ነው ጌታ የተጠቀመው። በጣም ጥልቀት ያለው የፍቅር ቃል ነው። ልጆቼ ነው ያላቸው። ልጆቼ ሆይ ገና ጥቂት ጊዜ ከእናንተ ጋር ኔ ትፈልጉኛላችሁ ይላል። ለአይሁድም እኔ ወደሚሄድበት እናንተ ልትመጡ አይቻላችሁም እንዳልኳቸው አሁን ለእናንተ ደግሞ እላችኋለሁ። አይሁድን እኔ ወዳለሁበት እናንተ እኔ ወደሚሄድበት እናንተ ልትመጡ አይቻላችሁም አላቸው። ማለት ወደ አብ ልትደርሱ እናንተ አትችሉም ብሎ ነው የነገራቸው። ይህንን ግን ለደቀ መዛሙርቱ እዚህ ጋር ሲናገር አሁን እኔን ልታጅቡኝና እኔ የሚሄድበትን ያንን የመከራ መንገድ ልትሄዱ አይቻላችሁም አለ። አይቻላችሁም። ተፈጥሮዊ ማንነታቸው ነው የሚያግዳቸው። ለምን ኢየሱስ ክርስቶስ አሁን የሚሄደው ያ የሪዴምሽን ስራ ሊሠራ ነው። ያንን የመዋጀት ስራ ሊሰራ ነው። እነሱም ራሳቸው ያልተዋጁ ስለሆኑ የመዋጀትንም ስራ ሊሰሩ ስለማይችሉ አይቻላችሁም አላቸው። ያንን ስራ ልትሰሩት አትችሉም። ልታጅቡኝ አትችሉም። ልትከተሉኝ አትችሉም። ምክንያቱም እኔ ነኝ ያንን የሪዴምሽን ስራ የመዋጀት ስራ የምሰራው። መስዋዕትም መሆኑ ደሜ መፍሰስ ያለበት መሞት ያለብኝ መነሳት ያለ ያለብኝ እኔ ብቻ ነኝ። እናንተም ራሳችሁ መዋጀት ስላለባችሁ ያንን የሚሄድበትን የመዋጀት ስራ የምሰራበትን መንገድ አብራችሁኝ ልትሄዱ አትችሉም። ዚጋ ነው የምታቆሙት አላችሁ ለደቀ መዛሙርቱ። ነገር ግን ወደ ዋናው ነገር ይመጣል። ወደ ዋናው ነገር ሲመጣ እርስ በእርስ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በእርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ አለ። በጣም ብዙ ትእዛዞችን ሊሰጣቸው ይችላል። በጣም ብዙ ማቴዎስም ማንበብ እንችላለን። ያንን ሁሉ ጠቅልሎ አዲስ ትእዛዝ ብሎ ከዚህ በኋላ በሚኖረው ቆይታ በሚመጡት ምዕራፎች ሁሉ የምትመለከቱት ስትረስ የሚያደርግላቸው አዲሱና ዋነኛው የአዲስ ኪዳን ቤተ ክርስቲያን የሚቆመችበት መሰረቷ ዋናው ነገር ምንድን ነው ቢባል እርስ በእርስ መዋደድ አዲስ ትእዛዝ ነው ይላል። ይሄኛው ትእዛዝ፣ ያኛው ትእዛዝ ሐዋርያው ጳውሎስ ሮሜ ምዕራፍ 13 ላይ በፍቅር የሚመላለሰው ሰው እሱ ህግን ፈጽሞታል አለ የአዲስ ኪዳን ትእዛዝ የአዲስ ኪዳን መሰረቱ የአዲስ ኪዳን ቤተ ክርስቲያን ቀጥ ብላ ጸንታ የምትቆምበት ብቸኛው ብቸኛው ዋነኛው ህጓ ይሄ ነው አትፈልጉ ሌላ የለም እርስ በእርስ ትዋደዱ ዘንድ እንዴት እኔ እንደወደድኳችሁ ኢየሱስ እንደወደደን፣ እናንተ ደግሞ በዛው በክርስቶስ ኢየሱስ ፍቅር እርስ በእርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያው ቃሉዋል መታወቂያችሁ ዮር አይዲ ካርድ የእርስ በእርስ ፍቅራችሁ ነው። እሱን ማሳየት ካልቻላችሁ አይዲ ስለሌላችሁ የክርስቶስ መሆናችሁ አይታወቅም። አዲሱንም ትእዛዝ እየፈጸማችሁ አደለም። ከትልቁ ከዋነኛው ከብቸኛው ትእዛዝ አፈንግጠሃል ማለት እየተከተልክ ያለኸው ሌላ አይነት ትእዛዝ አለ ማለት ነው። እየሄድክበት ያለኸው እየተራመድንበት ያለው እየተመራንበት ያለው ሌላ ህግ አለ ማለት ነው። በጠቅስ ካጋታ በብዙ ትምህርት በቲዮሎጂ በፊሎሶፊ ልትቀይረው ልትለውጠው ልትቀይጠው አትችልም። በፈለግከው አይነት ቦታ ብታስቀምጠው ፍጥጥ ያለ ግልጽ የሆነ ምንም የማያሻማ ትርጉም ምናምን የማያስፈልገው ብቸኛ ህግ ነው። እኔ እንደወደድኳችሁ እርስ በርሳችሁ ብትዋደዱ ደቀ መዛሙርቴ እንደሆናችሁ በዚህ ሰዎች ሁሉ ያውቃሉ። ይሄ ነው ዝዝ ያለው የጠፋው ክርስቶስ ኢየሱስን ያወከው አሁን ብዙዎችን እያወከ ያለው ወንድም በወንድሙ ላይ እየተነሳ በበቀልና በቂም እየተነሳ በሸርና በተንኮል እየተነሳ የሚያውክ ስራ ቤተክርስቲያን ውስጥ እየተሰራ ነው። ከሸፋፈን ነው አንፈወስም። ከተጋፈጥ ነው ከተማመንን እንፈወሳለን። ቼክ ለራሳችሁ። እርስ በርሳችን ፍቅር አለን ወይ? አትሊስት ራሴን ቼክ ላድርግ። ፍቅር አለኝ ወይ? በፍቅር እየተመላለስኩ ነው ወይ? በክርስቶስ ኢየሱስ ፍቅር እየወጣው እየገባው ነው ወይ? ዲስ ኢዝ የአዲስ ኪዳን መሰረታዊ የሆነው ትእዛዝ። ሌላ ትእዛዝ የለም። ግልጽ ነው። ትንታኔ አያስፈልገውም። ማብራሪያ አይጠይቅም። ምንም ነገር የለውም። ግልጽ ነው። ግን ይህንን አድርጉልኝ ያለው ወደፊት የሚመጡ ምዕራፎችን ስትመለከቱ ሁሉ ነገር በፍቅር ውስጥ ነው ያለው። በዚህ ውስጥ ነው መለኮታዊ ፍቅር ውስጥ ነው ያለው ወገኖቼ። ወይ እንዲህ ብዬ ልጨርስ በፍቅር እየተመላለስን ነው ማስመሰል አይቻልም። ልናስመስለው አንችልም፣ ልንሸፋፍነውም አንችልም። በፍቅር እየተመላለስን ነው የአዲስ ኪዳን መሰረታዊ ህጓ የተጣለችበት መሰረቷ የቆመችበት ህግ ቢኖር ይህ ነው። ሌላ ነገር የለም። በፍቅር እየተመላለስን ነው ወይ? ቢጠፋ ቢጠፋ ስለዚህ ነገር እናስባለን ወይ? እግዚአብሔር አምላክ ወደ ክርስቶስ ኢየሱስ የመጀመሪያው ትእዛዝ፣ ብቸኛው ትእዛዝ እንድንመለስ ጸጋን ያብዛልን። እርግጠኛ ነኝ። በዚህ ትምህርት ቻሌንጅ ተደርጋችኋል ብዬ ተስፋ አደርጋለሁ። ሰብስክራይብ አድርጉን፣ ቻናላችንን ተቀላቀሉ፣ ኮሜንት ከመጻፍ ወደ ኋላ አትበሉ። ከጠቀማችሁ ለብዙዎችም ሼር አድርጉ። በሚቀጥለው ጊዜ በሌላ ዝግጅት እንገናኛለን። አብራችሁ የነበርኩት ወንድማችሁ መሃሪ ነኝ። ጤና ይስጥልኝ።